እኔ በህግ እጠይቃችኋለሁ። አንደኛ በህግ እጠይቃችኋለሁ። ሁለተኛ ግን ከምድራዊ ህግ የበለጠ የእግዚአብሔር ህግ በጣም ከባድ ነው። በእግዚአብሔር እጅ መውደቅ በጣም ከባድ ነው እና ተጠንቀቁ ለማለት ነው። መወደው እኔ መውጫ መግቢያ አጥቻለሁ። አንዳንድ እኔ ወንጌልን ነው የሰበኩት። የሐሰት ትምህርት መፍረስ አለበት። አዎ አላቆም፣ በሐሰት ትምህርት ላይ ፈጽሞ አልደራደር። አቁም የሚለኝ ማንኛውም ኃይል የለም፣ ምድራዊ ኃይል የለም። በቃ እኔ የጻፋችሁትን መጽሐፍ አውጥቼ በእግዚአብሔር ቃል እውነት ነው የፈተሽኩትኝ። ስለዚህ ይህንን አቁም፣ ይህንን ማታቆም ከሆነ እንገላለን እያሉ እያንገራገሩኝ ነው። ሰው ይወቅልኝ፣ ህዝብ ይወቅልኝ፣ የኢትዮጵያ ህዝብ ይወቅልኝ። በቃ እኔ በተለያየ ጊዜ ዛቻ እየደረሰብኝ ነው፣ እንግርግር እየደረሰብኝ ነው። የምን ሽጉጥ አውጥተው ሊገሉኝ እየፈለጉ ነው። በጣም ብዙዎቹ ማለት ነው። ሊገሉኝ የሚፈልጉ ሰቦች አሉ። እንደ እኔ እኮ ዜጋ እኮ ነኝ። ኢትዮጵያዊ እኮ ነኝ። ኢትዮጵያዊ ነኝ። መብቴ ሊከበርልኝ ይገባል። ማንም ሰው የኔን መብት ሊነካ አይገባው። ወንጌል ሰባኪ ነኝ። ወንጌልን ሰብካለሁ። አሁን ሚስጥሩ አቶ ሚስጥሩ ታው አባትከን ከደረና ከልዩ ልዩ ማህበራዊ አካላት አሳግደህ አንተ እዚህ ባትነቅፍ መልካም። ኦርቶዶክስ የትኛው እምነቷ ነው የሚያስነቅፋት? እኔ የተከበሩ አባትህ ቤዳቃቸዋለሁ በቅርበት እውነት ከሳቸው አብራክ የወጣነ እንደው አንተ አሁን ኦርቶዶክስን ለመሳደብ ለመንቀፍ እንደው እውነትን ከኑና አግኝተህባት ነው ወይ? ይሄ የምትሰብኩትስ ነገር ትክክለኛ ታውቀኛለህ። ስምህን ቀይረህ ነው። አቤት በቪዲዮ ወጣ፣ በቪዲዮ ወጣ። አዎ አውቃለሁ። እስቲ በቪዲዮ ወጣ፣ በቪዲዮ ወጣ። አንዱ ቤተሰቦችን የምታሳድደው አንተ ነህ ማለት ነው። እስኪ ወጣ በቪዲዮ ታልፈራ አይ እኔ እሳቸውንም ማሳድር ሰው አይደለሁም። የተከበሩ ሰው ናቸው፣ እንዳንተ ያለ ከማህበር እንዴት አባቴ ከእድር ከማህበር ይባረራል? በኔ ምክንያት በኔ ምክንያት? ለምንድን ነው ከእድርና ከማህበር ያባረራችሁት? ለነገሩ የጊዮርጊስ ማህበር ባይጠጣው ቢቀርበት እንዲያውም ጥሩ ነው የ ይሄ ኮተት ኮተት የእናንተ ኮተት ይሄ ጠላ እየጠጣችሁ የምትሰክሩበት ማህበር ይቅርበት ለአባቴ አያስፈልገው። እዚያው እናንተ ተሰካከሩ። እሱ ከስካር መጠበቁ ጥሩ ነው። ግን እንዴት ከማህበር ከዕድር ያባረራችሁት? ምን ብላችሁ ነው በእኔ ምክንያት? እስኪ መልስልኝ እና በቪዲዮ ውጣ። ሲለወቅህ ታቀኛለህ። እኔ ያቀሃለሁኝ። እኔ ደንበጫ ነኛለሁኝ። በቪዲዮ ውጣ። እሺ አድምጠኝ፣ እስኪ አድምጠኝ። መጀመሪያ እንደማመጥ በአንተ አስተሳሰብ የሚያስቡ አይደሉም። አባትህ በአንተ አስተሳሰብ የተከበሩ ናቸው። እሳቸው ሀገር የሚያገለግሉ የሚወዱ የሚቀድሱ ናቸው። አራት ዓመት ሙሉ ያገለገለውን አባቴን ከእድር ከማህበር ከሀገር ያባረራችሁት ለምን ብላችሁ ነው? እስኪ ንገረኝ፣ እስኪ ንገረኝ፣ አድምጠኝ። እኔ አንተ የምትኖርበት ያንታበት እኔ ራሴን የምመራ ሰው ነኝ፣ ወዳጄ። ስማይ ቤተሌዊ፣ እኔ በራሴ የምመራ ሰው ራሴን የማስተዳድር ሰው ነኝ፣ አይደል? ድሮ መስሎኝ በጨለማ ውስጥ ነበርኩኝ በጨለማ ውስጥ በነበርኩ ጊዜ ከዲቁና እስከ ምርግትና አገልግያለሁ። ግን የሆነ ነገር በራሌ ብዬ የራሴን እምነት ቀይሬያለሁ። እሺ፣ ስለዚህ እኔ የራሴ በራሴ ልጠየቅ እንጂ አባቴ በእኔ እንዴት ሊጠየቅ ይችላል? እናቴ በእኔ እንዴት ልትጠየቅ ትችላለች? ወዳጅ፣ ይሄ ነውር አይደለም። በእውነት የተጠየቁበት መንገድም የለ። አሁን አንተ ዙሪያ ጥምጥም አትሄድ። አባትህ አሁንም የተከበሩ አገልጋይ ናቸው በሀገር ላይ ተከብረው የሚኖሩ በአንተ አንተ አሳዘንካቸው እንጂ ከእሳቸው አብራክ ተከፍለ እንዲህ ያህል ልታም ትክክል ነህ እኮ ባመንክበት ነገር ልትከተል ትችላለህ። ያመንክበትን ነገር ልታስፋፋ፣ ልታስተምር ትችላለህ። ነገር ግን መሳደቡ፣ መንቀፉ አግባብ ነው ነው ወይ ንገረኝ። እኔ የምነቅፈው ትምህርቱን ነው። ትምህርቱን ነው የምነቅፈው። ትምህርቱን የትኛው ላይ የትኛው ላይ ያገኘው ስህተት ነው? እስኪ አምጣው። በጣም ጥሩ። እንደዛ ከሆነ ነው የሚያስማማን። አየህ፣ ለምሳሌ ማኅሌተ ጽጌ ማርያምን መካከለኛ አድርጎ ይናገራል። ማኅሌተ ጽጌ ሰላምን የምትሰጥ ማርያም ነች ይላሉ። ኦ ሰላም ሰጣዊት፣ ኦ ሰላም ሰጣዊት። ማርያም ሰላምን የምትሰጥ እንደሆነች በዜማው ተምረነዋል። ማርያም መካከለኛ እንደሆነች ማርያም ከኃጢአት እንደምታድን ከዘላለም ሞት እንደምታድን ከሲኦል እንደምታወጣ ከሲኦል እንደምታወጣ ማይሌ ተጽጌ የሚባለው መጽሐፍ ይናገራል። በአዳምና በሔዋን ኃጢአትና በደል ምክንያት የተዘጋው ገነት በማርያም እንደተከፈተ ይናገራል። ስለዚህ ይሄ ከመጽሐፍ ቅዱስ ሲታይ አድመጠኝ ስህተት ነው ነው እያልኩ አድመጠኝ አድመጠኝ እመቤታችን ቅድስ ድንግል ማርያም የተዘጋውን ገነት በር ከፈተችልን፣ ወይም ከሞት ወደ ሕይወት አሻገረችን አዳነችን፣ ሳይሆን እኛ ያልነው ለመዳን ምክንያት ሆነችን ነው። አሁን እኛ ዋናው አዳኙ አምላካችን መድኃኒታችን። አድመጠኝ አልሰማህም ይላል። ማስረጃ አልስጥህ ማስረጃ ልስጥ። በማስረጃ የትኛው መጽሐፍ ቅዱስ መጽሐፍ ቅዱስ አይደለም? የምታምን የትኛው መጽሐፍ ቅዱስ ነው? እንደሱ የሚል መጽሐፍ ቅዱስ አይደለም። ማይሌ ተጽጌ ላይ ነው ያለሁት ወዳጅ፣ ማይሌ ተጽጌ የሚባል መጽሐፍ። በነገራችን ላይ አንተ ግንስ ታውቃለህ፣ ተምርሃል፣ በቤተ ክርስቲያን ውስጥ እውቀቱ አለህ። አዎ፣ አውቃለሁ። እሺ። በከመ ይቤ መጽሐፍ ማይከለ ፈጣሪ ወፍጡራት ለይረፍት ዘኮንክ ትምህርት ተኪዳል ሰንበተ ሰንበታት ማርያም እለተብራል የሱ ዘገነተ ጥጌ ጻድቃን ወብቅ ይወፁ አጣን እንደ ታርጉመው። እሺ፣ እንዲያውም የተማረ ሰው መምጣቱ ጥሩ ታርጉማት። እሺ መጽሐፍ እንዳለው በከማይል መጽሐፍ ማይከለ ፈጣሪ ወፍጡራን በፈጣሪና በፍጡራን መካከል ያለሽ ለእረፍት ዘኮንቺ ትምህርት ኪዳ አ በደንብ አይኩሎ አ በደንብ እኮ ማይከል ለፈጣሪ ወፍጡራን በፈጣሪና በፍጡራን መካከል ያለሽ ትክክል ነው። ይሄ ምን ስህተት አለበት? እናታችን ቅድስት ድንግል ማርያም በፈጣሪና በፍጡራን መካከል ሆና በደንብ ታስበውኝ። ለእረፍት ዘኮንኪ ትምህርተ ኪዳን ለእረፍት ዘኮንኪ ትምህርተ ኪዳን እና እሺ ምን ማለት ነው? አድምጥ ይኸውልህ፣ ዝም በለህ ቃል በቃል ብቻ ተርጉማ አንተ ለመንቀፍ እንትን አትበል። በፈጣሪና ደህና ነህ። አንደኛ መጽሐፍ እንዳለው ብለዋል። መጽሐፍ እንዳለው ብለል፣ የትኛው መጽሐፍ ነው ብዬ ጠይቃለሁ። አድምጠኝ። እያዳመጥኩህ አይደለ? እያዳመጥኩህ እኮ ነው። ለምን አታደምጠኝም? አላስጨረስከኝም። ተርጉም ጨርስ፣ ተርጉም ጨርስ። ትምህርት ኪዳን ሄድ፣ ቀጥል አላስጨረስከኝ ምን አለ ብታዳምጠኝና ብንደማመጥ? ያዳመጥኩ። ስለዚህ አሁን ይህ ምንም የሚያስነቅፍ ነገር አይደለም። እመቤታችን ቅድስት ድንግል ማርያም እውነት ነው። በፈጣሪና በፍጡራን መካከል ሁና የኛ መመኪያችን፣ ማረፊያችን፣ መንግስት፣ የተዘጋቸው ገነት መመኪያችን ብለኛል። ትክክል። በጣም ጥሩ። በጣም ጥሩ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እናንተ ሸክም የከበደባችሁ ወደ እኔ ኑ እኔም ማሳርፋችኋለሁ፣ ይላል መጽሐፍ ቅዱስ ይላል። አዎ፣ ስለዚህ ማረፊያችን ብለኛል። ማርያምን ማረፊያችን የሚል መጽሐፍ ቅዱስ አለ? ጥቅስ ትሰጠናለህ? እንኳንኛ ወይ እንጂ ማረፊያችን ብልሃል ማርያም ማረፊያ ለመሆኗ አንድ ማስረጃ እንድሰጠ ይፈልጋለሁ። በፍጡራንና በፈጣሪ መካከል መካከለኛ ነች የሚለውንም፣ አሁን ይሄንንም መጽሐፍ ቅዱሳዊ ማስረጃ አስጠኝ። ከዛ በኋላ የተሌዊ በህግ አምላክ መጽሐፍ እንዳለው ስትል ላይ ቆየ መጽሐፍ እንዳለው ቆየ መጽሐፍ እንዳለው በፈጣሪና በፍጡራን መካከል መካከለኛ የሆነች አዎ መመኪያ የሆነች እንደገናስ አልሰማኝም እኮ ማርያም ነች ብለኛል። መጽሐፍ እንዳለው ካልክ መጽሐፍ እንዳለው እንግዲህ የብሉይ ኪዳን ወይም የአዲስ ኪዳን መጽሐፍ መጽሐፍ ቅዱስ ነው። ስለዚህ መጽሐፍን መጽሐፍ ላይ ብቻ ተሆነ ትኩረትህ ወደዚህ መሀል የተጽዬን መተርጎ ምን አስገባህ? ደግሞ መልስ ደግሞ ከዚያ ሲሰጥ ከመጽሐፍ አምጣ የሚል ቃል አትናገር። አሁን እኔ የምነግርህ አድምጠኝ አልሰማኸኝም ከሆነ አዳም ጠይ፣ እባክህ ከመጽሐፉች ከሆነ እንዴት ትጠቅሳለህ? እንደዚያ ከሆነ አንተ ለምን ትጠቅሳለህ? ነው መልስ ሲሰጥ ከመጽሐፍ ትላለህ፣ ጥያቄ ስጠይቅ ከመጽሐፍ ትልቁ ቆይ እኮ ማረፊያ ክርስቶስ ነው ክርስቶስ ነው። እኔ ነኝ አሳርፋችኋለሁ ያለ እንጂ በወቅቱ ማርያምም ነበረች ማርያም ታሳርፋችኋለች። አዳም ጠይ፣ አይደለም አንተ ራስህ አይደለም። ለሰው ልጅ ይቅርና ክርስቶስ ራሱ ማደሪያው አድርጓት ማረፊያ፣ እባክህ እባክህ ጌታ ማርያም ማረፊያ ነች ብለሃል። መካከለኛ ነች ብልሃል። ስለዚህ መካከለኛ ማረፊያ የሆነችበትን ማስረጃ ስጠኝ ነው እያልኩ ያለ ባክ በጌታ ማረፊያ ነች የሚለው ንገረኝና፣ እኔም ልረፍባት ግድ የለም፣ ሌሎችም ይረፉ። እዚህ ጋር በጣም ብዙ ህዝብ እያዳመጠ ነው። ማረፍ የሚፈልግ ትውልድ ነው። እንደ በጎች ስትቀሩና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ነው የሚለው ማረፊያ ክርስቶስ ነው እንግዲህ መጽሐፍ ቅዱስ እንደሚነግረን። ስለዚህ ማርያምን ማረፊያ ካል እኛ የምንረፍባት እባክህ፣ ግድ የለን። ይሄ ሁሉ ህዝብ ማረፊያ ይፈልጋል። ስለዚህ የሚያሳርፈውን እየፈለገ ነው ህዝቡ። ስለዚህ እባ መርጌታ ሚስጥሩ፣ እሺ፣ አድምጠኝ መርጌታ ሚስጥሩ። እኮ ወደ መጽሐፉ ልመጣ እኮ ነው፣ አልታገስከኝም እንጂ ልታገስ ብትታ አሁን እንዲሁ ቃላት ላይ ብቻ ድርደራ ላይ ውጤት የሚያመጣ አይደለም። እመቤታችን ማረፊያ መሆኗን እኮ ክርስቶስ ራሱ ማደሪያው አድርጎ አሳይቶናል። አርፎባታል። ዘጠኝ ወር ከአምስት ቀን በማሕፀኑ አርፎ አሳይቶናል። ራሱ ራሱ አካሉ አይደለም። እኛ እየሰማኸኝ ነው። ከዚህ በላይ ማረፊያ አይደለም? ለእኛ ለሰው። አዎ፣ በስጋ በስጋ አርፎባታል። ማረፊያ መሆኗን አሳይተናል። ይሁል ወዳጅ እኔ እየጠየቅኩ ያለ እዚህ ጋር ስለ ጽድቅ ነው የሚያወራው። ማርያም ማረፊያ ነች የሚለው ስለ ጽድቅ ነው የሚያወራው። መካከለኛ የሚለው ማርያም ጣልቃ ገብታ ሰዎችን በፈጣሪና በፍጡራን መካከል መካከለኛ ሁና የምታሸጋግር ትክክለኛ ወደ እግዚአብሔር መንግሥት እንደምታስገባ ነው የሚናገረው። ቀጥሎ ምንድን ነው የሚለው? ብቂ ይድፌሱ ዘገነተ ጽጌ ጻድቃን ወብቂ ኃጢአተኞች ከጥፋት ወይም ደግሞ ከደይን ከኩነኔ በአንቺ ይወጣሉ እያለ ነው እየተናገረ አየው። በአንቺ ድናሉ እኮ። እና ምን ችግር አለው? እሺ፣ በአንቺ ይወጣሉ ወብኪ ይወጡ። አዎ፣ በእሷ መውጣት። እሺ፣ አዎ። ይኸውልህ፣ ሐጣን እሺ፣ ጥሩ፣ መልካም፣ አዳምጠኝማ፣ አድምጠኝ። አልሰማህም? ይኸውልህ፣ አሁን ማርያም ሰዎች ከተኮነኑ በኋላ ሰዎች ከተኮነኑ በኋላ ወይም ከተፈረደባቸው በኋላ ከደይን እንደምታወጣ ከሲኦል እንደምታወጣ ነው የሚናገረው። ስለዚህ አንደኛ እንዲያው ቀለል ላድርግልህና መካከለኛ የሚለውን ማርያምን መካከለኛ ያደረገበትን ስፍራ፣ ሁለተኛ ማረፊያ ናት ብሎ ማረፊያን እንደሆነች የሚናገርበትን ስፍራ፣ ሶስተኛ ከጥፋት ወይም ከኩነኔ ከሲኦል ማውጣት የምትችልበትን ስፍራ ንገረኝና ኤው ዛሬውኑ እጅ አንስቼ ይቅርታ ጠይቄ ወደ ኦርቶዶክስ ልመለስ፣ ንገረኝ እባክህ። እኔ መዳን ነው ምፈልግሁን። አልሆነ ቦታ ያዝና አልሆነ ቦታ ላይ ነኝ ያለውኝ መልስ። ለመመለስ አይመቸኝም። በኋላ ምሸት ጋር እንገናኝ። ይገባለውኝ። ስንት ሰዓት ይመቻል? ችግር የለም እንረዳዳለን። መንገድ ላይ ስለሆንኩ መለስ እኮ ምንም ችግር የለውም። ምን ጊዜ መንገድ ላይ ነኝ። አይ፣ መልስለት እስካሁን እያወረክ አይደል? እንደ ድሞ በቪዲዮ መውጣትም ትችላለህ። ከአንድ ሺህ በላይ ነው እንትን በቪዲዮ መውጣት ትችላለህ። ለምን ተወው። ይኸውልህ ወረደ ወረደ፣ አየኸው። ይኸውልህ ለዚህ ሸውዶ ወረደ። አይመቸኝም መቼኝም እኔ እውነቴን ነው። እንዲያው እንደ እግዚአብሔር ቃል ያልሆነውን ነገር ህዝብ እየሞተበት ስለሆነ ሰው ከተፈረደበት በኋላ ሲሆን ከገባ በኋላ በማርያም ይወጣል፣ በተክሌ በኩል ይወጣል፣ በአበበ በከበደ በኩል ይወጣል ይባላል። ይህ በጣም በእግዚአብሔር ላይ የተሰራ አመት በእግዚአብሔር ላይ የተሰራ አመት በደል ነው። ስለዚህ ይህንን በደል በእግዚአብሔር ቃል እውነት መመዘን አለብን ነው እያልኩ ያለሁት። አርእስታችን ላይ እናወራለን። ተነግሮ የማያልቀው የኦርቶዶክስ ጉድ ብዬ እርስ ሰጥቼዋለሁ። እንግዲህ ከጉዳጉዶች ከጉዳጉዶች መካከል አንዱ ጉድ ምን ይላል መሰላችሁ? አንዱ ጉድ እመተሰቅለ ቁልቁሊተ አመተ ተክለ በሪሱ እንበለረድ የትኪ ድንግል ዘይክ አድህኖ ነው ነፍሱ። እንተርጉማት ጎበዝ፣ እንተርጉማት እንግዲህ ቅድም ስንወያይበት በነበረው ክፍል ላይ በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን ለየረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ እት ፌሱ ዘገነተ ጽጌ ጻድቃን ወብኪ ወፁ ሃጣንም ደይ መጽሐፍ እንዳለ በፈጣሪና በፍጡራን መካከል መካከለኛ ይሆንሽ ለእረፍት የተሾምሽላቸው ወይም የቆምሽላቸው የቃል ኪዳን ምልክት ነሽ። መጽሐፍ እንዲህ ብሎ እንደተናገረ የሰንበታት ሰንበት የብርሃን ቀን ማርያም ሆይ አበባ ያላት የገነት ጻድቃን ባንቺ ይደሰታሉ፣ ኃጢአተኞችም ከሲኦል ከደይን ከጥፋት ባንቺ ይወጣሉ ይልና ይህንን የማያደርጉ ይህንን የማይቀበሉ ግን እመተሰቅለ ቁልቁሊተ ተዘቅዝቀው ቢጸልዩም እንኳን አመ ተተክለ በሪሱ በጭንቅላቱ ተተክሎ ቢጸልይም እንኳን እንበለ ረድኤት እጅ ዘይ ክላድኖ ነፍሱ፣ ያለ አንቺ ረድኤት፣ ያለ አንቺ ልመና፣ ያለ አንቺ አዳኝነት ነፍሳቸውን ሊያድኑ አይችሉም፣ ይላል የኦርቶዶክስ ጉት። እግዚአብሔር ያሳያቸው። እወከውከዋለሁ ስለ እፈጠፍጠዋለሁ ስለ ያንሰት ትምህርት ማን ክልክሉኝ? ይህ የሰከረ የጎጃምና የጎንደር ደብተራ የጻፈው ጽሑፍ እንጂ ከእግዚአብሔር ቃል አንጻር ሲታይ የአጋንንት ትምህርት ነው። ስለዚህ ለዚህ ለአጋንንት ትምህርት ፈጽሞን ያልተኛ ህዝቤ እየተበላ ህዝቤ እየሞተ ዝም አልልም። ማርያም የተፈረደበትን ወደ ሲኦል የገባውን ሰው ከዛ ከሲኦል ነጥቃ ታወጣለች እየተባለ፣ ከኩነኔ ታድናለች እየተባለ መካከለኛ ተደርጋ የኢየሱስ ክርስቶስን አዳኝነትና ጌትነት የወሰደች ማርያም በመለኮት ስፍራ ተተክታ እየተመለከች ነው ያለችው። ማርያም በሰማይ ታላላቅ ብርሃናትን ፈጥራለች ተብሎ እየተዘመረላት ነው ያለ ንዑ ንስግድ ለመድኃኒትነ ማርያም ለዘገብረት ብርሃናት አበይ ተባይቲታ በሰማይ ታላላቅ ብርሃናትን የፈጠረች ብቸኛዋ ድንግል ማርያም ናት ይላል የኦርቶዶክስ ጉድ። ይህን ጉድን ካልዘረግፍኩት የትኛው ሊቅ መጦ ሊዘረግፈው ነው? እኔ እኮ ነኝ በዚያ ቤተ ክርስቲያን ተምሬ ያደግኩትኝ ይህንን መፈጥፈጥ የምችለው መበቀል የምችለው። ወዳጅ ሆን እየሰማ አንተ ኦርቶዶክሳዊ ወንድሜ በደንብ እንድትሰማኝ ይፈልጋለሁ። ማርያምን ማስረጃ ይቆጣል፣ የማርያም ስዕል ያለቅሳል፣ የማርያም ስዕል ይናገራልጃል። እባክህ ስራት አድርግ። ስራ ታላደረግ ካስወርዳለሁ። በደንብ አዳምጥና ከዛ በኋላ ምላሽ ትሰጣለህ። እዚ ውስጥ እኮ ወንጌል ነው እየተወራ ያለ ስለ ጨው አዳምጥ። አዳምጥና ከዛ በኋላ ማስረጃው ይቀርብልሃል። በማስረጃ እናወራለን። እኔ የሁላችሁ የኦርቶዶክስን ጉድ እኔ ነኝ የምዘረግፈውን የመርጌታ ምስጢሮ በዝገቡ የሰንበት ተማሪ አያውቀውም። ሲቀደም ማለት ነው ሲቀደም። ሊቀ ሊቃውንት የምትሏቸውን ሰዎች ነው እኔ ጋር ማምጣት ያለባችሁ። ያለዚያ ቁጭ ብላችሁ ተማሩ። ምእመናን፣ የሰንበት ተማሪዎች ዝቅ ብላችሁ ተማሩ። እኔ በዜማ ጭምር ነው የተማርኩት በአፍንጫዬ ደም እየወጣ ቆሎ ቆርጥሜ ከውሻ ጋር ታግዬ አስራ ዘጠኝ ዓመት የተማርኩትን ትምህርት አንተ ዝቅ ብለህ ነው መማር ያለብን። ማርያም መለኮት ነች፣ ማርያም ፈጣሪ ነች፣ ማርያም እልፍ

አዎ እልፍ አእላፋት መላእክቱ ሱራፌል ኪሩቤል የአለማቋረጥ ኤውላ ምስጋናቸው ምግባቸው ምግባቸው ምስጋናቸው ሆነው ጸንተው በቅድስና ቅዱስ ሊሉት የተገባው የታረደው የናዝሬቱ ኢየሱስ ነው። ወዳጅ ማርያም አይደለች። ሱራፌል ሱራፌል ወኪሩቤል ሱራፌል ይሄንን ጉድ ነው የሚዘረግፍልህ ወዳጅ አ ኪሩቤል ይሴብሑኪ ወሱራፌል ይቄድሱኪ መላእክት በበነገዶም ይትቀነዩ ለኪ ያ ለማቋረጥ ክንፋቸው ጄ እያሸበሸቡ ማርያምን ያመሰግኗታል፣ ይላል ይህ ስፍራ ነው። መጽሐፍ ቅዱስ እንደዚህ ይላል።